እንግዲህ ኪራ በጣም ተበሳጭቶና ተናዶ ከዚህ በኋላ ሚስቴ ምንም መስራት አልፈልግም፣ ወደ ደላላው ህጅ ሰራተኛ ልፈልግና ናሆማ አንተ ቀስ ብለህ ትመጣለህ፣ እኔ ግን ቶሎ ልሄድና ሰራተኛ የቱን ላምጣና ከዚህ በኋላ ጽናቴን የቤትም ቤቱን እንድትቀመጥ ነው የምፈልገው እንጂ የቤት ሰራተኛውን እንድትቀመጥ አልፈልግም። እና ሁላችሁም መስመር መያዝ አለባቸው። ሁላቸውንም አባረሬ እኔና ባለቤቴ ብቻ ነን የምንቀመጠው፣ እያለ ኪራ ከናሆሜ ጋር ያወራል። ናሆሜም ደግሞ ልክ ነኸው አንተና ባለቤት ብቻ ናችሁ መኖር ያለባችሁ፣ ሌላውን አባረህ ልክ እንዳልከው ሁለታችሁ ብቻ እንድትኑሩ አድርግ። በቃ ወሰንክ ማለት ነው ይለዋል። እሱማ ወስን ያለው ይለዋል። እሺ በቃ ውሳኔ አልጋፋህም ኪራ፣ እንዴ ውሳኔ መሄድ ያለብህ ስለዚህ ሰራተኛ አለ ብሎሃል። እንዲ ይለዋል። አይ ከዚህ በኋላ እኔ ህጄ መፈለጋለብኝ ሰው ፈልጉልኛልን ይላል። አሰላሙ አሊኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጽናት ድራማ ተከታታዮች፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ የሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። እንግዲህ ኪራ በጣም መሮታን፣ በጣም የሊና ስራ እያናድደው እያስጠላው ነው ያለው እዚህ ጋር ደግሞ ናሆሚ ምን እያለ ነው? የሰኒ መጥፋት አሳስቧት እያለቀሰች ነው። መሩ ማሬ ምን ሆነች ነው የምታለቅሽው? ይላታል። ሰኒ ያለችበት እስካሁን ድረስ አይታወቅም የቱና እንደሆነ እኔ ጓደኛዬ፣ እኔ በሆነ የጠፋሁት እስካሁን የቻለችውን ነገር እንደምታደርግ እርግጠኛ ነበርኩ ትለዋለች። እኔ ግን እጄን አጣጥፊ በመቀመጥ በጣም ጸጸት ላይ ነኝ ትለዋለች። እሱም ደግሞ እናቴ እኛ እኮ እየፈለግናት ነው፣ ፖሊሶችም እየፈለጓት ነው፣ ነገር ግን ልትገኝ አልቻለችም። ስለዚህ አንቺ ማልቀስም መከፋትም የለብሽም። ሰኒን ደግሞ የሁላችንም ሰኒ በመጥፋት ሁላችንን አሳስበውና አስጨንቆናን ይላታል። አይ እኔ እኮ በቃ ከዚህ በኋላ ጓደኛ ጠፍታ እንዴት ነው ተረጋግቼ የሚቀመጠው ትለዋለች። ከዛ እንደዚህ ተባብለውስ ወደ ኪራ ይሄዳል። ውድና የተከበራችሁ የጽናት ድራማ ተከታታዮች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። አሁን ሰሞኑን እያያችሁ እያሳያችሁ ያለው ፍቅር ለየት ያለ ነው ማለት ነው። አሁንም ፍቅራችሁ እንዳትቀንሱ ሁላችሁም ሰብስክራይብ ላይክ ሼር እያደረጋችሁ እንዲታበረታቱኝ በትህትና ጠይቃችኋለሁ። ውድ ተመልካቾቼ ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ሰላም ፍቅር በያለንበት የዓለም ዳርቻውንን የምንኖር ሸቃሊቶች ፈጣሪ በያልንበት ያለንበት ሰላማችንን ብዝዝት ያደርግልን ነው የምለው ወደ ተመልካቾቻችን ሁላችሁም፣ ሰላም ፍቅር፣ አንድነት፣ መተሳሰብ መተዛዘን ያምጣልን እያላችሁ ጸሎትና ዶአ ማድረጋችሁ እንዳትረሱ እላለሁኝ። ሰብስክራይብ በማድረጋችሁም ደግሞ አትርሱ። ቪዲዮውን እያያችሁ ዝም የምትሉ ፈጣሪ ልቦና ይስጣችሁ። ምክንያቱም ለምን ሰብስክራይብ ብታረጉ ላይክ ሼር ብታደርጉኝ፣ ኔታችሁ ብጠቀም እናንተ ምን የሚጎልባችሁ ነገር ይኖሯል ማለት ነው። እንግዲህ እንደምትመለከቷ ጽናት አሁንም ስልክ እያወራች ትገኛለች። ከማን ጋር ነው የምታወራው? ከሊና ጋር ሊና፣ እኔ ምን አባት ነው ማረግሽ አንቺ? በቃ በሄርሽበት ጥፋትና ችግር በቅር አታመጭብንም። እኛ ታዲያ ላንቺ ስንል የት እንሂድልሽ? እያለች ጽናት በጣም እየተበሳጨች ከስልክ ተወራታለይ። ጽናትም ጽጌ ሴት አይደለሽም፣ እንዲህ ሴት ለሴት እኮ ካልተዛዘነ ማን ያዝንልና? ብለሽ ነው ጽናትዬ? አሁን የምርሽን ነው? እኔ ብርቄን በማገዜ ሁላችሁም ጎበዝ ብላችሁ ትሸልሙኛላችሁ ብዬ ነበር ያሰብኩት፣ ግን አንቺ እንዴት ኛለሽ ብዬ በፍጹም አልጠበቅኩም አለቻት። እሷም ደግሞ አይ እኔ ይህን ሰራሽ ብዬ አሁንም ላመሰግንሽ አልችልም። ቶሎ ብለሽ አሁኑኑ እንድትሰጃት ፈልጋለሁ። ቶሎ ብለሽ አሁኑኑ ወደ ቤቷ ወደ ባልተ ቤቷ እንድትመልሻት ፈልጋለሁ ትላታለች። እሷም ደግሞ እንዴት ብዬ ነው መመልሳት? እንዴት ብዬ ነው ማሳፈራት? እንዴትም ይሁን እንዴት እኔ አይመለከተኝም። ብቻ ግን ከእሱ ቤት አስወጥተሽ እሷን እንዲት ሰጃት ነው የምፈልገው ትላታለሽ ማለት ነው። ውድና የተከበራችሁ ተመልካቾቼ አሁንም ሰብስክራይብ አድርጉ፣ ላይክ ሼር አድርጉኝ። የሰው ደስታ፣ የሰው መለወጥ የሚያስደስተው ማለት ነው። እንግዲህ ጽናት እንደምትመለክቷት በጣም ትዕግስተኛ ነበረች። ነገር ግን ትዕግስቷ ደግሞ ካለቀ በኋላ ምንም አተን ለማመጥ ማለት ነው። ሊናን አሁንም እያስጠነቀቀቻት ይገኛል። ሊና አታናጅኝ፣ ቶሎ ብለሽ አሁን ሆኖ እሷን ሴትዮ ከሱ ቤት ብቻ እንድታስውጭልኝ እፈልጋለሁ ስትል ከጀርባዋ ደግሞ ማን እንደመጣ ተመልከቱልኝ። በጣም እየተከታተላት ነው ያለው የበዛብህ የሚባለው ሰውዬ ማለት ነው። በጣም እየተከታተላት ይገኛል። ውድና የተከበራችሁ የጽናም የጽናት ድራማ ተከታታዮች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እጅግ እጅግ እጅግ ከልብ ከልብ አመሰግናለሁ። ሰብስክራይብ ያረጋችሁ፣ ላይክ፣ ሼር ያረጋችሁ ተመልካቼ ሁላችሁንም አመሰግናለሁ። አሁንም ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ከጎኝ ሆናችሁ እንድታበረታቱኝ በአክብሮት በተትና እጠይቃችኋለሁ ማለት ነው። ቤተሰብ ሰብስክራይብ አድርጉ። የሰው ደስታ የሰው መለወጥ የሚያስደስተው ማለት ነው ሰሞኑን ጥሩ እየሄደልኝ ነው። ግን በቅርቡ ስድስት ሺ አምስት ሺህ እንድታስገቡኝ በአክብሮ ተጠይቃለሁ። ለመሰላችሁ አምስት ሺህ ለመግባት ስንት ነው የሚቀር የመሰላችሁ? አምስት መቶ ሰማኒያ ምናምን ደርሻለሁ። አሁን አንድ አራት ሺህ ስድስት መቶ ልገባ ነው ማለት ነው። ስለዚህ አራት መቶ ነው የሚቀረው አምስት ሺህ ልገባ ማለት ነው። እና ፕሊዝ ሰብስክራይብ አርጉኝ። ሁላችሁንም ወዳችኋለሁ አከብራችኋለሁ። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉ ተመልካች ከክፉ ነገር ሁሉ ይሰውራችሁ። እንግዲህ ራኬብ እዚህ ጋር መጥታ ሌናን ትጠይቃታለች። ይህን ሰውዬ ስፒል የሚባለውን ሰውዬ ስለጠረጠረችው እሷን ልጠይቅ ትመጣለች። ሌና አባክሽ እውነቱን ንገሪኝ። ይህ ሰውዬ ዘመዴ ነው ብለሻል። ስለዚህ ስለዚህ ሰውዬ እንድነግርኝ ይፈልጋለሁ ትላታለች። አይ ይህን ሰውዬ እኔ በምን በወጣኝ ወንድሜ አይደለም ትላታለች። ዘመዴ አይደለም ትላታለች። እንዴ ከዚህ በፊት እኮ ዘመዴ ነው ብለሽኝ ነበር ትላታለች። በቃ አሁን ዘመዴ አይደለም ምናምን ትላታለች ማለት ነው። እና ሰውየው አሁንም ቢሆን እንዳትናገር እያስገድዳት ነው ማለት ነው። ራኬብም በጣም ተናዳለች፣ እንደምትመለከቷ ተወጣጥራለች። ሌና ኧረ እባክሽ አንቺ ከስጋ ላይ ስጋ ትጨምሪያለሽ እኔ እንደሆንኩኝ ከስጋ ላይ ስጋት እየጨመርኩኝ እንዳይመስ እያሄዳለሁ አንቺ ተመችቶሻል፣ ናት ከስጋ ላይ ስጋት ጨምሪያለች ትላታለች። ዛሬ ዘመን እኮ ስትወፍሩን መከና ነው ስትቀጭ ጽኑ መከራ ነው ማለት ነው። ስትቀጥኑ የምበላው አጣ ትባላላችሁ፣ ስትወፍሩም ደግሞ በጣም ተመችቷት ትባላላችሁ። ማንኛውኑ የሚሻለው ማለት ነው። ውድና የተከበራችሁ ቤተሰቦቻችን፣ ሰብስክራይብ፣ ላይክ፣ ሼር ማረጋችሁ እንዳትረሱ። ከጎን የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ ደግሞ ኢትዮጵያውያን እህት ወንድሞች ከልብ ነው ማመሰግነው። ሰብስክራይብ አድርጉኝ። የሰው ደስታ የሚያስደስተው የሰው መለወጥ የሰው ማግኘት የሚያስደስተው ሰብስክራይብ ላይክ ሽር አድርጉ። እንደ አንዳንድ ምቀኛ ሰዎች አንዳንድ ምቀኛ ሰዎች አሉ። እነሱ ግን የእናንተ ማግኘት የሚያማቸው የእናንተ መለወጥ የሚያማቸው ሰዎች አሉ። ግን የሰው የሚሰጠውም የሚነሳውም ፈጣሪ ስለሆነ እኛ በሰው ማግኘት ልንደሰት ይገባናል። ጓደኛችን ሲጠቀም ወይም ጓደኛችሁ ስትጠቀም ሲጠቀም እናንተ ደስ ሊላችሁ ይገባል። ሊያማችሁ አይገባም። እና ቤተሰቦቼ የኔን ነገር ታውቁታላችሁ። በብዙ ቀልድ መካከል አንዳንድ ቁም ነገሮችን ጣል አደርጋለሁ። ምክንያቱም እነዚህ ቁም ነገሮች ለእኛ የሚጠቅሙ ስለሆነ ማለት ነው። እና ለሰው ልጅ በሕይወታችሁ መልካም ነገር መልካም ነገር ለማሰብ ሞክሩ። እኛ ለሰው መልካም ስናስብ አላሁ ስብሓኑ ወተዓላ ለእኛ ደግሞ መልካም ነገርን ይሰጠናል ማለት ነው። እና ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ጋር በጠረጴዛ ዙሪያ ያወሩ ይገኛሉ ይገኛሉ። ሁለቱ የልጅነት ጓደኛሞች አብሮ አድጊዎች ናቸው። እነኚህ ኪራና ናሆሚ የሚባሉ ሁለታቸው በጣም የሚዋደዱ ጓደኛሞች ናቸው። እንደዚሁም ደግሞ በጣም አብሮ አደግነታቸው ቤተሰቦቻቸው በጣም መዋደዳቸው እየቀጠለም ይገኛል። አሁንም ደግሞ ሰርጉን እያማከረው ስለሰርጉና ስለትዳሩ ስለትዳሩ እያማከረው ይገኛል። ብቸኛ ጓደኛውና ብቸኛ አማካሪው እሱ ነበረ ናሆሜ ነበር ለኪራ። ናሆሜም ደግሞ ኪራ ነበረ። ሁለታቸው በጣም የሚዋደዱ ጓደኛሞች ነበሩ። ፍለ አኺር ደግሞ ማንም ቢያገኙ ጥሩ ነው። ግራ ራሱን ሊያጠፋ በህደበት ጊዜ ማንን አገኘ? ማንን አገኘ በሉኝ? ቅዱሴን። ቅዱሴንም ሶስተኛ ጓደኛቸው አደረጉት። እዚህ ጋር እንግዲህ እንደምትመለከቷቸው ናሆሜና መሩ መሩ ጥብዝ ብላ ተኝታለች። እንደምትመለከቷት ናሆሜ ደግሞ እሷን እየተፈረጀ ነው እንግዲህ ናሆሜ ልጅ ሊወለድለት ቀጥ ጉንቡስ እያለ ነው። እንደምትመለከቷት ደግሞ መሮ ተኝታለች። መሮ ተኝታ ሁላቸውም እገታ ገጠማቸው። አሁን እግ ያልታገተችው ብትሆን እዚህ በፊት መሮም ታግታ ነበር ማለት ነው፣ በነጽናት ምክንያት። አሁን በነኪራ ኪራ ምክንያት ደግሞ ሰኔ ታገተች። አሁን ያልታገተችው ብትቀርማናት። ማናት ማነበረች ጽናት ናት ጽናትንስ ማን ያግታታል ወደሚለው እንሄዳለን ውድና የተከበራችሁ ተመልካቾቼ ሁላችሁም ሰብስክራይብ እያደረጋችሁ እንድታበረታቱኝ እጅጉን ከልብ አመሰግናለሁ ሰብስክራይብ ላረጋችሁ ላላረጋችሁ ደግሞ ሰብስክራይብ እንድታደርጉ በአክብሮት በትህትና ጠይቃቸዋለሁ። ከዚህ በፊት የሰራው ቪዲዮ አለኝ። ከአንድ ሰዓት በፊት አንድ ሰዓት ማልሞን ላይ 30 ደቂቃ 40 ደቂቃ ይሆነኛል። ያንን ቪዲዮ እንግዲህ ለሁላችንም ጠቃሚ ነው፣ ቤት ላይ ለሚሰሩ ኬኮች በጣም ጠቃሚ ነው ብዬ ስላመንኩኝ ያው በትንሿ ቀንጠብ ቀንጠብ ጠብ እያደረኩ ቪዲዮ ቀረጨላቸዋለሁ። ነገር ግን ሰው ቤት ያለ ሰው ደግሞ ስለማይመች ብዙ ቪዲዮ ብዙ ብዙ ግብአቶቹን ያው ግብአቶቹን አሳይቻችኋለሁ፣ ነገር ግን እንዴት እንደሆነ አላሳየኋችሁም። ምክንያቱም ሰው ቤት ያለ ሰው ትረዱኛላችሁ ማለት ነው። ውድ ተመልካቾች፣ አሁንም ቢሆን ሰብስክራይብ እንድታደርጉኝ በሙሉ አክብሮ ጠይቃችኋለሁ። እዚህ ጋር እንግዲህ እንደምትመለከቱት ስፔል አሁንም ሰኒ ያስፈራራት ይገኛል። ሚያስፈራራት ምን እያለ ነው ወደሚለው ስንሄድ የገልሻለሁ ሌላ ቦታ ለውስድሽ ነው ይህ ጨካኝ አይደለም፣ በጣም መልካም ሰው ስለሆነ ይህ ጋር ሁነሽ መሞት አይገባሽም። ስለዚህ ሌላ ቦታ ውስጥ እጀ ልገልሽ መሆኑን ላሳውቅሽ እያለ ያስፈራራት ይገኛል። እሷም ደግሞ ብትፈራም ውስጧ ቢፈራም ግን ልክ እንደማትፈራው አክት እያደረገች ትገኛለች። ነገር ግን ፈርታለች፣ ፊቷ ላይ ይነበብባታል። አሁንም ሰውየው ደግሞ ምን እያላት ነው ወደሚለው ስንሄድ አሁንም እያስፈራራት ይገኛል። እዚህ ጋር እናት ወደ ምግብ ቤት እንሄድ ብሏት እየሄዱ እያለ ምን ቢፈጠር ጥሩ ነው? የጽዮን ደውላ እየወጣ ነው ከእስር ቤት መጣው ስትላት እልልታውን መንገድ ላይ ቀወጠችው። አዩዬ ወደ ቤት መመለስ ፈልጋለሁ ትለዋል ባልተቤቷን። ለምን ይላታን? አይ ጽዮን እኮ ተለቀቀች ትለዋል። ተለቀቀች እንዲ ጽዮን ይላታን? አዎ ተለቃለች። ከዛም ሁለታቸውም ተያይዘው ወደ ቤት ይመለሳሉ። ወደ ቤት ከተመለሱ በኋላ ጽዮንን ያገኟታን። ጽዮንን ካገኟ በኋላ ደግሞ መሩና ናሆም ይመጣሉ። መሩ ደግሞ በአለምዬ ቤት ቡና አፈላች፣ ቡና ፈረሹ፣ ቡና ጠጡ፣ የአለምዬን እቃ አጣጠበችላ። ከዛ ወደ ቤታቸው ተመለሱ ማለት ነው። እዚ ጋ እንግዲህ አለምዬ እንኳን ደስ አለሽ እያሏት ይገኛሉ። ጋሻ እያለው ማለት ነው ለአለምዬ አይኝ እንኳን አብሮ ደስ አለን እንኳን አብረው ደስ አለን እያለች አብረው ወደ ቤታቸው ይመለሳሉ ማለት ነው። ጋሽ አሰገድ እንግዲህ ምን ሆነዋል ወደሚለው ስንመለስ በዛብህ አሁንም እያስፈራራቸውና እየዛተባቸው ይገኛል። በዛብህ መዛትና መጎራት አንተ ሁልጊዜ አይሰለችህም እና ከሰዓት በፊት የሆነ ነገር ስትሆን እና የሆነ ነገር ሲጠፋብህ ከእኔ ቤት ራስ የማትወርደው የኔ ቤት ማትፋታው ለምንድን ነው ይለዋል። እሱም ደግሞ አው አልፋታህም ገና ከዚህ በኋላ ብርቄ ትመጣለች ትገኛለች። ብርቄ ወደ ቤቷ መመለስ አለባት። ስለዚህ ልጅ እስካልነገረችን ድረስ የእናንተ እጅ እንዳለበት ነው ማምነው ይለዋል። በዛብህ አሁንም ጋሽ አሰገድ ኧረ አንተ ሰው የምን አይነት ሰው ነህ እያሉ እየተቆጡ ይገኛሉ። እስቢን እንግዲህ እንደምትመለከቱት ምን እያደረገ ነው የሚለው ስንመለስ ሌናንም እያስፈራራት ይገኛል። ለራኪብ ሁሉን ነገር ለንትነግራ ስትል ይደርስባታል። እንግዲህ ራኪብ አሁንም ቢሆን ይህን ልይ መከታተሏን እንደማታቆም ነው። ምክንያቱም ውስጤ አልወደደውም እና ደግሞ እሱ ነው ብዬ እየተጠራጠርኩ ነው እያለች ነው ማለት ነው። ውድ ቤተሰቦቼ ሰብስክራይብ አድርጉኝ። እንግዲህ እዚህ ጋር እንደምትመለከቱት በዛብህ የሚባለው የብርቅዬ ባልተቤት ይህ ነው። ብርቅዬም በዱላ አሰልችቶ ቀጥቅጦ ቀጥቅጦ በነገ በመሸ በዱላ የቀጠቀጠ አደንቁሯት ከዛ መጨረሻ ላይ አገሩን ለቃ እንድትሄድ አደረገው። እሷ ከሄደች በኋላም ደግሞ ግድ አልሰጠውም። ግን ፍቅረኛዋ የሚባለው ተሺ ተሰማ የሚባለው ሰውዬ ከሱ በበለጠ በጣም ሲንቀጠቀጥና ሲያስብላ ቆይቷል። ውድና የተከበሯ ተመልካቾቻችን እንግዲህ የበዛብህ ፍቅረኛ ወይም ደግሞ የተሽዬ ፍቅረኛ የበዛብህ ባልተቤት ብርቅዬ የምትባለው ይቺ ናት። እሱ አሁንም በከተማ ስትቀመጥ ተመችቷታል። እዛ ገጠር ላይ የነበረው ስቃያዋና ገጠር ላይ የነበረው ስጋቷ የለም። አሁንማ ከኪራቤ ከገባች በኋላ ቢፋዋ ራሱ ተለውጣለች። አያችሁ ከከተማ ወደ ገጠር ስንገባ ልዩነታችን፣ ገጠርነታችን ክብራችን፣ ገጠርነታችን ልዩነታችን ማለት ነው። ውድና የተከበሯችሁ ቤተሰቦቼ አሁንም ሰብስክራይብ፣ ላይክ፣ ሼር አድርጉ ለሁሉም እንዲደርስ ተደራሽነት እንዲኖረው የምታደርጉኝ አንዳንድ እህቶች አላችሁ። ፈጣሪ አክብርንኝ ከልብ ነው ማመሰግነው ስለምትሸርቱልኝ ማለት ነው። እዚ ጋር በዛብህ እየዛተ እና ብቻውን እያወራ የሚገኘው የት ነው ወደ የሚለው እዚ ጋር ከነ ጽናት ቤት አካባቢ ስር ያለሽ ጎራ ሆነው እየዛተና እየገሰዘ ይገኛል። አሁንም ቢሆን ካላመጣህ፣ ብርቄን ካላመጣችሁ እገላችኋለሁ እያለ እየዛተ ይገኛል። የእሱ መዛትና የእሱ መፎግላት የተለመደ ነው። ውድ የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዲያድረሱ በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። ሁላችሁም ሰብስክራይብ አድርጉኝ፣ አበረታቱኝ። የሰውን ማበረታታት የሰውን ልብ ማስደሳት በጣም የምትወዱ አንዳንድ ህቶች፣ ወንድሞች አላችሁ። ከልብ ነው ማመሰግነው። ፈጣሪ ይጠብቃችሁ። እዚህ ጋር ናቲ ምን እያደረገ ነው ወደሚለው ስንመጣ እምቡጥዬ እያል እምቡጥዬን ለምን ነው የሁለቱ ናችሁ የደበደባችኋት እያለ መጥቶ ያዋራቸዋል። እና ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሁናችሁ የምትከታተሉኝ ተመልካቾቼ አብዝቼ አበዛዝቼ ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ በሳቅ በደስታ በፍቅር ጠብቁን እያልኩ የምሰናበታችሁ ይሆናል። ሁላችሁም ሰብስክራይብ አርጉኝ ፕሊዝ፣ ላይክ ሼር አድርጉኝ። የሰው ደስታ የሚያስደስተው የሰው መለወጥ የሚያስደስታችሁ በሙሉ ሰብስክራይባችሁን እሻለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ ተመልካቾቼ፣ እወዳችኋለሁ። በያላችሁበት በሄዳችሁበት ቦታ ከክፉ ነገር ሁሉ ይሰውራችሁ። እንግዲህ እዚህ ጋር ስራ እንጀምራለን። ነጠላ መቋጫት እችላለሁ ያሉ ስራ ሁለታቸው ለጥፎ ነበረና ሰው በመጣ ቁጥር ነጠላ እንትን ሊሉ ነው እያለች፣ ሴትዮዋም በር በመክፈት አይሚሮዋን አዛባች አችል ቆሮ የሆነ ሊና በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እንግዲህ ተሽዬ የሚባለው ተሰማይ የሚባለው የብርቅዬ ፍቅረኛ ነው ማለት ነው። ግን እሷ በመጥፋቷ ያላዳረሰበት ቦታ የለም። ባሏ እንቅልፉን እየለጠጠ ማለት ነው። ውድ ቤተሰቦቻችን ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። እንግዲህ በቀጣይ የነጽናትን ሰርግ የምናይ ይሆናል። ወዳችኋለሁ፣ አከብራችኋለሁ። በሰላም በሳቅ በደስታ እያገናኘን እያልኩ ሰነባበታችኋለሁ። ኪራ እንግዲህ እዚህ ጋር እንደምትመለከቱት መሮን እየጠበቁ ነበር። ኪራና መሮ ናሆሚ አሁን ላይ ጉዟቸውን ቀጥለዋል። ሁላችሁም ሰብስክራይብ አድርጉ። የእኔ ቤተሰቦች የምወዳችሁ የማከብራችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አብሽሪ፣ አይዞሽ፣ በርች ጋላችሁ። ለምታበረታቱኝም ፈጣሪ ይስጥልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ